ከፍተኛ የትምህርት ተቋማት ከመማር ማስተማር ሂደት ባለፈ ማህበረሰቡን ተጠቃሚ የሚያደርጉ የጥናትና የምርምር ስራዎች አለፍ ሲልም የልማት እንቅስቃሴዎች ላይ ሲሳተፉ ይስተዋላል። የሚገኙበትን አካባቢ ማህበረሰብ ችግር መፍታትም ግባቸው አድርገው ይሰራሉ። የእንጅባራ ዩኒቨርሲቲ ያደረገውም ይህንኑ ነው። ያልተመጣጠነውን የዩኒቨርሲቲ ሰራተኞችና የአካባቢው ማህበረሰብን የወተት ፍላጎትና አቅርቦትን ማመጣጠን። እንጅባራ ዩኒቨርሲቲ በተለያየ መልኩ ማህበረሰቡን እየደገፈ ነው የሚገኘው። በተለይም ደግሞ እንዳልሽው ይሄ የወተት አቅርቦት ላይ በተሻለ መልኩ ከተማው ከሚያቀርበው ይበልጥ እዚህ ቀርቦልን እየተጠቀምን ነው የምንገነኘው። ከዋጋ ማንጻር፣ ኳሊቲ ማንጻር የተሻለ ወተት እናገኛለን። እንደፈለግን ን አማውንት መውሰድ እንችላለን። የቤተሰብ ምጣኔውን ማለት በልጆች ልደሰርተፍኬት አስገብተን በዛ መልኩ ከግማሽ ሊትር ጀምሮ ወሰድን ነው የምንገኘው። ስለዚህ አብዛኛውን የዩኒቨርስቲ ማህበረሰብ የሚፈልገውን ያህል የወተት ግብዓት እያገኘ ይመስለኛል። ምክንያቱም እኔም እያገኘሁ የተጠቀሙ ስለሆነ የወተት አገልግሎት በተገቢ ምክንያት በተገቢው ሁኔታ እያገኘው ነው። ጥራት ያለው ምንፈልገውን ያህል እያገኘ ነው። በጣም ደስ የሚል ዋጋውም ቅናሽ አለው። ደስ የሚል የወተት ጥቅም አገልግሎት እያገኘ ነው። በዋጋ ጉዳይ የተመጣጣኝ ነው ደስ ይላልበት። ዩኒቨርሲቲው የአካባቢው ማህበረሰብና ስራ ፈላጊዎችን በተለያዩ የግብርና ልማት ዘርፎች በስልጠና ያበቃል። ዘመናዊ የግብርና ስነ ዘዴን የሚከተል ማህበረሰብ ለመፍጠርም ተግባር ተኮር ትምህርት መስጠትን ዓላማው አድርጎ እየሰራ ይገኛል። ዩኒቨርሲቲው ለተቋሙ ሰራተኞችና ለአካባቢው ማህበረሰብ ወተት በተመጣጣኙ ዋጋም እያቀረበ ነው። የተግባር ተኮር ትምህርት መስጠት ነው ለመምህራን፣ ለተማሪዎች፣ ለማህበረሰቡ፣ ለኤክስፐርቶች በየዘርፉ ላሉ ባለሙያዎች ማለት ነው። ይህም ሆኖ ግን በጎን ለጎን የምናገኘው ወተት አለ። ይህም ወተት በአግባቡ ለማህበረሰቡ እያሰራጨን ያለው በተመጣጣይ ዋጋ አሁን ቅድሚያ እየሰጠን ያለ ነው ለግቢው ማህበረሰብ ነው። የግቢው የዩኒቨርሲቲ ሰራተኞች በተመጣጣይ ዋጋ ጥራቱን የጠበቀ ወተት እያገኙ ያሉት። ወደፊት እያሰፋን ስንመጣ ከግቢው ማህበረሰብ ፍጆታ ያልፍና ለአካባቢ ማህበረሰብ ተደራሽ እናደርጋለን ብለን እናስባለን። ተቋሙ በተሰማራበት የስራ መስክ የማህበረሰቡን ተጠቃሚነት ከማረጋገጥ ባሻገር አሁን ላይ ውጤታማ መሆን ችሏል። እንጅባራ ዩኒቨርሲቲ በተለይ አሁን ያለንበት የእንስሳት ዘመናዊ ወተት ከብት እርባታ ጣቢያ ነው። ይሄ ጣቢያ የተቋቋመው በ2014 ዓም ነው። 15 ጊደሮችና አምስት እጆች ብቻ ነበር በድምሮ ሀያ ያስገባን በዛሬው ዕለት ካስወጣ ናቸው ከስ 16 15 አካባቢ ካስወጣ ናቸው ውጪ አሁን 48 የሚያክልናትና ጥጆች ስቶካችን ላይ ያሉ ማለት ነው። ዩኒቨርሲቲው የምርምርና የቴክኖሎጂ ሽግግርን ለማረጋገጥ ዘርፈ ብዙ ስራዎች እየሰራ የሚገኝ ሲሆን የሀገርን ሁለንተናዊ ልማትን ማረጋገጥ አላማው አድርጓል። ዩኒቨርሲቲው የምርምርና የማህበረሰብ አገልግሎት እንዲሁም የቴክኖሎጂ ሽግግሩን በትኩረት እየሰራ ያለው በትኩረት መስኮቹ ላይ ነው። በተለይ በግብርና፣ በጤና፣ በባህል ቋንቋና ስራ ፈጠራና ቱሪዝም ማለት ነው። እነዚህ የትኩረት መስኮች የተለዩት በዋናነት የአካባቢውን ማህበረሰብ ችግር ለመፍታት ሲደመር በሀገር አቀፍ ደረጃ ዋና የልማት መስኮች ተብለው ከተለዩት ጋር የሚናበቡ ስለሆነ ነው። ግብርና፣ ቱሪዝም የመሳሰሉት በቀጣይም ዩኒቨርሲቲው አዳዲስ የልማት ስራዎችን በማስፋፋት ለአካባቢው ማህበረሰብ ልምድ ከማካፈል ባለፈ በርካታ ማህበረሰብ ተኮር ስራዎችን ለማከናወን ውጥን ይዟል።